ታላቁ የዓባይ ወንዝ ሚስጥር ከኤዶም ገነትም ብዙሃኑ ዓባይ ውሃ ብቻ አይደለም ይላሉ። በዚህም ምክንያታቸውን ያቀርባሉ። ከኤዶም ገነት የሚነሳው የዓለምን የፖለቲካ አሰላለፍ የቀይረው በግብፅ ላይ ትንቢት የተነገረለት ታላቁ አባይና ያልተሰማ አስደናቂ ሚስጥር። ሰላም ጤና ይስጥልን ውድ የፈለገ ጥበባት ተከታታዮቻችን፣ እንደምን ሰነበታችሁ? እንደሚታወቀው ፈለገ ጥበባት የተለያዩ ሐሳቦችን፣ እውቀቶችን ለአንባቢ ለአድማጭና ለተመልካቾቻችን በሚመጥን መልኩ የምናቀርብበት የዩትዩብ ቻናላችን ነው። እውቀትን፣ ሐሳብን፣ አመክንዮን የሚሻ ሰው ካለም ፈለገ ጥበባትን በመቀላቀል ላይክና እና ሳብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነቱን እንዲወጣም እናሳስባለን። ወንዝም ገነትን ያጠጣ ዘንድ ከኤዶም የወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር የሚለው ታላቁ የመጽሐፍ ቅዱስ ቃል ለዓለም እጅግ አስደናቂ ሚስጥሩ ያልተፈታም ሚስጥር ሆኗል። የአንደኛው ወንዝ ስም ፌሶን ይባላል ይላል። እርሱም ወርቅ የሚገኝበትን የወላጣ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። እዚያም ሉልና የከበረ ድንጋይ የሚገኛል። ይቀጥልና የሁለተኛው ወንዝ ስምም ግዮን ነው። እርሱም የኢትዮጵያ ምድር ሁሉ ይከባል። የሶስተኛው ወንዝ ስምም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው ይላል። አራተኛው ወንዝም ኤፍራጥስ ነው። አራቱ የገነት ወንዞች ኤፍራጥስ፣ ጤግረስ፣ ግዮንና ፌሶን ሲሆኑም በመጀመሪያ የተዘረዘሩት በዘፍጥረት ምዕራፍ 2 ቁጥር 10 እስከ 14 እንደሆነ መጽሐፍ ቅዱሳችን ላይ ተቀምጧል። ይህ ለዓለም ሚስጥር የሆነው ታላቁ የዘፍጥረት ምዕራፍ 2 ላይ የተጠቀሰው የተጸነሱት ከሄዶን ገነት ወደ አራቱ የምድር ማዕዘኖች በኮምፓስ በአራቱ ማቅጣጫ እንደሚፈሱ ነው። በዚህም ጉዳይ የተለያዩ የዓለም ምሁራን አወዛጋቢና እጅግ አከራካሪ ከራካሪ ሀሳቦችንም ይነሳበታል። ከዚህም እስከ ሙሉ ኃይሉና ሞገሱም ከጥንት ከፈርኦን ጀምሮ ዛሬም የዓለምን ህዝብ የፖለቲካዊ ውሳኔዎችን የሚተላለፍበት የዓለምን የፖለቲካ ስላለፍ የቀየረ እጅግ አስደናቂ ወንዝ የኢትዮጵያ ግዮን ማን ነው ሚስጥሩስ እንዴት ይታያል የተለያዩ የጥንት መዛግብቶቻችን ስለ ግዮን አባይ ምን ይላሉ የሚለውን ነው ይዤላችሁ የመጣሁት ይህ ታላቅ ምንጭ ዛሬ ከገነት ከወጣ ጀምሮ እንደ ቅዱሷ ከታየም ጥንት ሰማያዊ ወደብ የነበረው እንጂ ሌላም አልነበረም ይላሉ የመጀመሪያው አውሮፓውያን የብሉ ናይል ምንጭ የጎበኙና የሰነዱ ፖርቹጋላዊው ኢየሱሳዊ ቄስ ፔድሮ ፓይዛ እንደሆነ ታሪክም ይነግረናል የጉብኝቱ ቀን በተለያዩ ጊዜያት የተለያዩ መዛግብቶች ቢኖሩም ኤፕሪል 21 1613 1615 ወይም ደግሞ 1618 በተለያዩ መልኩ እንደጎበኝ ይነገራል በተለይ የአባይ ምንጭን በተመለከተም እንደ ስፔኬ ያሉ ምዕራባውያን አሳሾች በአባይ ወንዝ የውሃ ፍሰት ላይ ሃይማኖታዊ ግንኙነት መስርተዋል ይላሉ። ሙሴ፣ እንደ አብርሃምና እንደ ያዕቆብ ያሉም ሌሎችም ታላላቅ በመጽሐፍ ቅዱስ ስማቸው የተጠቀሰም ከአባይ በረከት ተቋድተዋል። ከአባይም ወንዝ ጠጥተዋል ይላሉ። ስለዚህም የአባይ ምንጩም ውሃው መጀመሪያ ላይ ብዙ መስዋዕት ከተፈጸመበት ምንጭ የመጣ ቢሆንም ዛሬ ግን ከሰማይ የሚመጣው የግዮን ወንዝ ምድራዊ መገኛ ነው ተብሎ የሚታመንበት የክርስቲያኖች ኮስሞሎጂ አካል ነው በማለት ሐሳባቸውን ይገልጻሉ። የነጭ አባይ ምንጭና ተከታታዮቹ ፏፏቴዎች ግን ዛሬ በክርስትና ውስጥ ትልቅ ሚና ቢኖራቸውም፣ ቀደምት ተመራማሪዎችና ኋለኞቹ ሚሲዮናውያን በሰሩት ሃይማኖታዊ ታሪክና ምርምር የተነሳ የጊዮን መግነጢሳዊ ኃያልነቱ ገልጸዋል። እንደሚታወቀው ዓለማችን ላይ ታላላቅ የሥልጣኔ የምንጮች የሆኑት ታላላቅ የወንዞች ሸለቆዎችና ለሥልጣኔ የእድገት ወሳኝ ሚና የተጫወቱ እነዚሁ ታላላቅ ወንዞችና ሐይቆች እንደሆኑ ይታወቃል። በሜሶፖታሚያም፣ በሕንድ፣ በቻይናና በግብፅ እንደሚነገረው ማለት ነው። ነገር ግን መደበኛ የበጋ ፍሰቱና የማይነጥፍ የውሃ ኃይሉ ሲመለከቱም ከዓለም ላይ ካሉ ታላላቅ ወንዞች በቀዳሚነት የሚጠቀስ ዓመቱን ሙሉ ፍሰትና ይዘቱ የማይቀንስ እጅግ አስደናቂና ታላቅ ወንዝ አባይ ወይም ናይል መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር በ1790ዎቹም ጄምስ ብሩስ ከ5000 ዓመታት በላይ ታሪክን ጠቅልል አድርጎ እንዲህ ሲልም ተናግሯል። አባይ ከምንጩ እስከ ባህር ድረስ ባለው ረጅም ጉዞ ውስጥ የግዛቱ የተለየ ቋንቋ ይነገርበት የነበረ ስም ማግኘቱ ምንም አያስደንቅም ይላል። ነገር ግን አንድ አስደናቂ ነገርም አለ። በድምፅና በፊደሎች ውስጥ ያለው ስም በእውነት የተለየ ቢሆንም ትርጉሙም ግን አንድ ነው ይላል። በአገው መካከል ግዚር፣ ገፋ፣ ሴር ይባላል ይላል። ከእነዚህ ስሞች መካከል የመጀመሪያው አምላክን የሚያመለክት ነው ሲል ይናገራል። አባ ወይም አባት ተብሎም ይጠራል። በቅንነትና ግብዝነት በሌለው አምልኮ በእነዚህ ስር ወይም እንደዚህ ባሉ አቤቱታዎች ወደ አባይ ወንዝ ወይም በዚያ ወንዝ ውስጥ የሚኖረው ኃይል መግነጢሳዊ መንፈስ እንዳለውም ይታወቃል በማለት ይናገራል። ጀምስ ብሩስም እንደሚታወቀው ውሃ ለሃይማኖታዊና መለኮታዊ መስተጋብር መካከለኛ ነው ይባልለታል። አንዳንድ አንድ ውሃዎች መንፈሳዊ ባህሪም አሏቸው፣ ሌሎቹ የውሃ አይነቶች ግን የመለኮት ስራ መገለጫ ናቸው በማለት ይናገራሉ። በዓለም ዙሪያ ያሉ ሰዎች በማንኛውም ጊዜ ከውሃ ጋር የተያያዙ የተለያዩ ሃይማኖታዊ ትርጉሞችም አሏቸው። ለዚህ አከራካሪ ሐሳብ የያዘው የአባይ ወንዝና አስደናቂው የምንጩ ሁኔታ ዛሬም ድረስ ታሪኩን ለሚያጠኑ አስደናቂ ሚስጥሩን ያካፍላል። እጅግ መለኮታዊ ሚስጥራት ከሚከወኑበት የዓለማችን ጥቂት ተፈጥሮዎች በዋናነት የአባይ ወንዝ ሲሆን የመነሻ ምንጩም ጉዳይ እጅግ አስደናቂና አነጋጋሪ አድርገዋል። ይህንን የመሰለ የዓለም የፖለቲካ መነጋገሪያ ጥብቅ ጉዳይ የሆነው ታላቁ የግዮን ወንዝ ምንጩ አብረን ጎበኘው። የሰከላም የታላቁ የአባይ ወንዝ ማዕፀን በአማራ ክልል በምዕራብ ጎጃም ዞን ከባህር ዳር 174 ኪሎ ሜትሮችን ርቃ ትገኛለች። ከአዲስ አበባ ተነስቶ በደብረ ማርቆስ ወደ ባህር ዳር በሚወስደው አስፋልት መንገድ 432 ኪሎ ሜትርን መጓዝ ግድ ይላል። ይህም ወደ ሰሜን አቅጣጫ ማለት ነው። ከተጓዙም በኋላ ቲሊሊ ላይም ይደርሳሉ። ከቲሊሊ ምስራቃዊ አቅጣጫ 32 ኪሎ ሜትር መንገድን በመጓዝ ሽንጣማውን ግሽ ተራራን ያገኙታል። ግሽ ተራራም ከባህር ወለል 2800 ሜትሮችን ከፍታ ሲኖረው ወገሱ የበዛለት አስደናቂ ተፈጥሮ ያለው ሲሆን በዚህም አካባቢ የሚኖሩ ሰዎች እንደሚናገሩት ከሆነ ከዚህ አካባቢ ከአዳም የተሰወረችው ዕፀ ሕይወት አለች ተብሎ በመታመኑም ብዙዋኑ የውጭ ሀገር ዜጎች በአጽንኦት እንደሚከታተሉትና ነገሩን እንደሚፈልጉት ይናገራሉ። ታላቁ የናይል ወንዝ ስሙ አባይ ተብሎ የተሰየመበት ዋና ምክንያት አቡነ ዘራብሩክ አባይና ጊሻ አባይ የሚሉ ስሞች እንዳወጡና አንድ ቀን አባታችን የንጉሥ ጭፍሮቹ ሲያሳድዷቸው ገዮን ደረሱ ይላል ታሪካቸውም። እንደደረሱባቸውም ሲያውቁ ዳዊታቸውንናም ለወንጌል ስብከት ሲጠቀሙባቸው የነበሩ ሰባት መጻሕፍት ሁሉ ለጌዮን ወንዝ አደራ ሰጠዋት በማለት ከአምስት ዓመታት በኋላ ሲመለሱ ጌዮን ሆይ መጻሕፍቴን ግሽ መልሽ ቢሏት አንድ ሚዋ ጠብታ ሳይኖርባት ዳዊታቸውን ብትመልስላቸው ለደቀ መዛሙርታቸው ዘሩፋኤል አሳዩትና ሁሉንም የእግዚአብሔር ስራን አደነቁ ይላል። በዚህ ምክንያት ጊሽ አባይ የሚባለው ከዚህ የተነሳ እንደሆነ ታሪክ ይነግረናል። ከዛም በኋላ ግዮንን ባረኳት በውስጥሽም ታላቅ ድህነት ይደረግብሽ አሏት ይለናል ታሪካቸው። ይህም ታላቅ የአባይ ወይም የግዮን ወንዝ ምንጯ እጅግ በሚያስደንቅ ሁኔታ ጸበል፣ መሆኑን ለሚመለከት እጅግ ግሩም የእግዚአብሔር ሥራ መባሉ አይቀርም። እዚያም አባይ ሰከላ ላይ ሲነሳ ጊዮን በሚል ስምም ይጠራል። ጊዮን በግዕዝ ልሳን ፏፏቴው የሚማርክ ወራጅ ወንዝ ማለት እንደሆነ ከአካባቢው ሰዎችም ይናገራሉ። ጊዮን መቶ ሜትሮችን ከምንጩ ከሄዱ በኋላ ዳሞቴ ከተባለ ጅረትም ይቀላቀላል። ግዮን ከዛ በኋላ ሌሎች ገባር ወንዞችንም እያስገበረ ጣናም ይገባል። አባይ ከጣና ጀምሮ ከ800 ኪሎ ሜትር በላይ በኢትዮጵያ ከተጓዘ በኋላም መዳረሻውን በሜዲትራኒያን ሐይቅም ያደርጋል። አባይ ማለት የናይል ወንዝ ታላቁ ገባር ወንዝ ሲሆን መነሻው ኢትዮጵያ ሰከላ ነው። የግሪኩ ሄሮድተስ የአባይ ምንጩ ሱዳን ሲናር ግዛት እንደሆነ አትቶ እንደነበረ ታሪክ ይነግረናል የሐሳብ እስከ 17ኛው መቶ ክፍለ ዘመን ድረስ ከሞላ ጎደል ተቀባይነትም ነበረው። በጎንደር ስልጣኔ ወቅት የገቡ አውሮፓውያን ግን የሄሮድቶስን ሐሳብንም አጨራገቡት። ፖርቹጋላዊ ፔድሮ ፔይዛም የአባይ ምንጭ ጣና ነው ሲል፣ ስኮትላንዳዊው ጄምስ ብሩስ ደግሞ በበቅሮ ከጎንደር እስከ ሰከላ ጊሽ አባይ ተራራ ስር ተጉዞ የአባይን መነሻ ሰከላ እንደሆነች በማስታወሻው አሰፈርም። ማስታወሻው ሲታተም ሰፊ ተቀባይነትም አግኝቶ የአባይ መነሻ ግሽ ተራራ እንደሆነ በ18ኛው መቶ ክፍለ ዘመን ጀምሮ ለዓለም ተነገረም። በዚህ በታላቁ የአባይ ወንዝ ሰበብ ዛሬም ድረስ ለሺ ዘመናት የመጣም አንድ ጉዳይ አለ። እሱም በኢትዮጵያና በግብፅ መካከል ያለው የፖለቲካዊ ቁርሾ ሲሆን የነብዩ የኢሳያስ ትንቢት በግብፅ ምድር ላይ ይፈጸም ዘንድ ጊዜው መቼ ነው ይላሉ። ይህ የአባይ ወንዝ ጉዳይ ወቅታዊ ዘመን አመጣሽ ጊዜ የወለደው ሙግት የሚመስላቸው በርካቶችም ሰዎች አሉ። ሰዎች በጥንቷ ምስር በአሁኗ ግብፅና በኢትዮጵያ ኑሯቸውን ከመሰረቱበት ዓለም ጀምሮ አባይ የሺህ ዘመናት ቁርሾም ነበርም። ታላቁ ጊዮን ከ700 ዓመት በፊት በታላቁ የጊዮርጊስ ወልደ አሚድ ሲነገር የብራና መጽሐፉ ላይ እንደተጻፈው ከሺህ ዓመታት ቀደም ብሎ በአባይ ምክንያት በኢትዮጵያና በግብፅ ስለነበረው ቁርሾ በግልጽም ይናገራል። ግብፃውያን ውሃን የሚያገኙት ከኢትዮጵያ ብቻ ነው ነውና ከዚህም በኋላ የፈርዖን መኳንንት ሙሴን ወደ ኢትዮጵያ እንዲልከውና ኢትዮጵያን እንዲበቀላቸው ፈርዖንና አግባቡት ይላል ይህ ታላቅ መጽሐፍ። እሱም በነገራቸው ተስማምቶ ለሙሴ እንዲህ አለው ይላል። ሙሴ ሆይ በአገራችን ላይ የደረሰው ውርደት ሁሉ ተመልከት መከራውን ያደረሱብን ኢትዮጵያውያን ናቸው አገራችንን ወረሩ ሰዎቻችንን ማረኩ አገራችንንም አጠፉ ወንዙንም ወደ ግብጽ እንዳይወርድ ዘጉ መለሱትም ይላል ይህ መልእክት ከክርስቶስ ዘመን በፊት በነበረው የግብጹ ጨካኙ ፈርዖን ኢትዮጵያን ያጠፋ ዘንድ ወንዙንም ከምንጩ ለመቆጣጠር ያለው ጽኑ ፍላጎት ነበረም ታላቁ ሙሴም ሃያ ሺህ ፈርሰኞችን አስከትሎ ኢትዮጵያን ሊወጋም ህዝቦቿንም ሊማርክ የተገደበውንም ውሃ ሊለቅ ከአሳዳጊው ክፈሮን ዘንድ እንደተላከም ታላቁ ብራና የጊዮርጊስ ወልዳ አሚድ ጽሑፍ ይነግረናል። ሙሴም የትልቁ ውሃ ወንዝ እስኪመላ ድረስ ሲጠብቅ ቆየና በጡብ አስገንብቶም ኢትዮጵያን አጥግቦ ወደ ግብፅ እንዲፈስ ቸርነታቸውንም ጠይቆም በቃል ኪዳንም ተስማሙ ይለናል። ሙሴም የእግዚአብሔር ፍቃድ ሆነና የትር ልጅ አግብቶም የበግረኛ ሁኖ በኢትዮጵያ ተራሮች ላይ ኖረ ይላል ታሪኩም። ታላቁ የአባይ ወንዝ ግዮን ብዙ ትንቢት የተነገረለት ታላቅ ወንዝ ነው። ከዚህ ቀደሞ የአባይ ወንዝን የኢትዮጵያውያን ነገስታት ከአንድም ሁለት ሶስት የገድበውት የግብፅን መከራ አጽንተውባት እንደነበረ ታሪክ ይነግረናል። የአረብ አብዮት ግብፅን ሲያጠግባት፣ ሰይፏን መወርዳ፣ ዘገሯን ምነቅንቃ፣ ኢትዮጵያንም ልትወጋ አባይንም ከስሩ ለመቆጣጠር በርካታ ጊዜ ሞክራ ድልም ተነስታለች። በወቅቱ የነበሩ ኢትዮጵያውያን ነገስታት ንጉስም ጻድቅም እንደሆኑም አንዳንዶቹም ካይንም ነበሩም። እንደ ንጉሥ ዳዊት ያሉ ኃያላን ጠቢባን ነገስታት የአባይን ወንዝ በተለየ ጥበብ ገድበው አሁን ግሸን ማርያም ያለውን ግማደ መስቀል ከግብፅ ወደ ኢትዮጵያ እንዲመጣ እና በክብር እንዲቀመጥ ሀገርና ሕዝብንም እንዲቀድስ የሆነው በዚሁ በገናናው በአባይ ወንዝ ምክንያት ነበረም። ታዲያ ይህ ጉዳይ ታላቁ ነቢዩ ኢሳያስ በትንቢቱ ነግሮናል። በአባይ ምክንያት በግብፅ ምድር ላይ በዚህ ዘመን ስለሚደርሰው የእግዚአብሔር መልስ በመጽሐፍ ቅዱስ ላይ ትንቢት የጻፉ በርካታ ነቢዮቶች አማሉ። ኢሳይያስ በምዕራፍ 19 እንዲህ ይላል፣ ውሆችም ከባህር ይደርቃሉ፣ ወንዙም ያንሳል፣ ደረቅም ይሆናል፣ ወንዞችም ይገማሉ፣ የግብፅ መስኖዎችም ያንሳሉ፣ ይደርቃሉም፣ ደንገልና ቄጤማም ይጠወልጋሉም። በአባይ ወንዝ ዳር ያለው መስክ፣ በአባይ ወንዝ ዳር የተዘራው እርሻ ሁሉ ይደርቃል፣ ይበተንማል፣ አይገኝም ይላል። አሳ አጥማጆቹ ያዝናሉ፣ በአባይ ወንዝ መቃጥን የሚጥሉ ሁሉ ያለቅሳሉ፣ ውኃዎቹ ላይ መረብን የሚጥሉ ይዝላሉ ይላል የእግዚአብሔር ቃል። ይህ ታላቅ መግነጢሳዊ ኃይሉ ያልተጠናው ያልተመረመረውና ያልታወቀው ታላቁ የአባይ ወንዝ ዛሬም ድረስ የሚያጠናው የሚመረምረውና ከእውነቱና ከእውቀቱ የሚካፈለው ይፈልጋል። ከዕፀ ሕይወት ሥር የሚፈልቀው ውሃ በቀን በርካታ ሕሙማንን በጸበሉ እየፈወሰም ከሰማዩ ጋር ባለው የኮንስታሌሽን ትስስር ቁልቁልም ይፈሳል። እጅግ አስደናቂ ነገር ነው። በዚሁ የአባይ ወንዝ የተሠሩ አስደናቂ ፒራሚዶች ሲኖሩም ከሰማዩ የኮንስታሌሽን መዋቅር ጋር ተመሳሳይ ቅርጽ ይዘው አባይ ወንዝን ተከትለው እጅግ በሚያስደንቀው ጥበብ መሠራታቸው ነው። አባይ አልተመረመረም። አባይ አልታወቅም። አባይ ያልተመረመረ እውነትና እውቀት የዘረ ደሸት የፍልስፍናና የጥበብ ሀፍታት የተከማቹበት ድንቅ የተፈጥሮ ስጦታችን ነው። ሰላም ጤና ለሁላችን ይሁን። በሌላ ሀሳብ በሌላ ፕሮግራም እስክንገናኝ ፈለገ ጥበባትን ላይክና ሳብስክራይብ ሸርን በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ በትህትና እንጠይቃለን።